ተልኮ በጣም ረቂቅ መሆኑ ገብቶታል። የተሰጠው ተልእኮ ታላቅ መሆኑን ገብቶታል። ተልእኮ ከሱ ትንፋስ የበለጠ እንደሆነ ገብቶታል። አላህ አንድና ብቸኛ ነው የሚለውን ሐሳብ በሰዎች ልቦና ስር መዝራት፣ ቤተ እስራኤልን ከባርነት ነፃ ማውጣት፣ ፊርኦንና መለኦቹን ብሎም ቀውሙሁ በአጠቃላይ ትውልዱን ወደ ተውሂድ መጥራት፣ ወደ አላህ መንገድ መጥራት፣ ሚሽን ትልቅ የሆነ ተልእኮ መሆኑ ገብቶታል። ትልቅ ተልእኮ መሆኑ ስለገባው ሙሳ ዓለይሂ ሰላም እነሱ ጋር ፋይል አለብኝ ይሄ ፋይሉ እስከዚህ በፊት ሰው ገድያለሁ ይኖ ለአላህ እኮ ኢኒ ቀተልቱ ሚንሁም ነፍሰን ሲለው ሰው ገድያለሁ ብሎ ለአላህ ሲነግረው ኢንፎርማቲቭ ሴንቴንስ ነው ማለት አላህ የማያውቀውን አስተግፍሩላ ሀሳብ መረጃ እየነገረው ነው አይደለም አይደለም ሙሳ ከመናገሩ በፊት አላህ ያውቀዋል ሙሳ ከመፈጠሩ በፊት ይህን ቃል እንደሚናገር አላህ አስቀድሞ ያውቃል ለአላህ ግን እኒህ ቀተልቱ ምንሁም ነፍሰን የሚለው ለአላህ ኢንፎርሜሽን እየነገረው ሳይሆን ለሚፈልገው መጠየቅ የሚፈልገው ነገር ከማስቀደሙ በፊት በጣም አላህን ከማቅረቡ የተነሳ በነገራችን ላይ እኮ ጌታዬ ከዚህ በፊት ከነሱ ሰው ገድያለሁ ሰው አኻፉ አየቅቱሉን ይገሉኛል ብዬ ይሰጋለ ዋአኺ ሃሮን ይላል። ቀጥሎ ወንድም ይኻሮን ይላል። ምን ለማለት ፈልጎ ነው? ቀጥሎ ወዲያው ወአኺ ኻሩን የሚለው ለአላህ ሰው ገድያለው ብሎ የሚነግረው ሰው ስለገደልኩ እነሱ እኔን ለመበቀል they are waiting for me እየጠበቁኝ ነው። any time ካገኙኝ revenge ነው ብቀላ ነው የሚወስዱት። እኔን ከገደሉኝ ደግሞ mission incomplete ነው የሚሆነው። የሰጠህን ተልኮ ተፈጻሚ አይሆንም። ስለዚህ ወአኺ ኻሩን ሃሮንም ያስፈልገኛል አለ። in case እኔ እንኳን ብገደል ሃሩን is going to take over